አጉረመረመ ጌዲዮን ቀስተደማ እንደፈቀዱ ስላሴ በሐምሌ ጊዞ በትርጓሜ ነሐሴ የበለማ ጌታ መምሬ ይሉናል ዮሴፍ ወጌዲዮን እንደፈቀደ ከላይ እግዚአብሔር እውቅና ስማችን ሕገ ተዋሂዶ ጨምራል። ገና በለውማ የዲዮን ዝናም ጌዲዮን በወረደ ጊዜ ፈጹሞ ዮሴፍ የባህር ማሽን ላይ ይታያለምን ወለም ይሰጣል እያፈለቀ

አመበሊቀውንት ተወጥነ ጸሎተ ቅኔ እንተ ሊቃውንት ምህላ ጸሎት አይምሮ አውረዱ ስላሴ ሊቀውን ተጐንጀው አርላ አመ ውስተ ጎንደር ተወጥነ ጸሎተ ቅኔ እንተ ሊቃውንት ምህላ ጸሎት አይምሮ ሰላም አይምሮ አውረዱ ስላሴ ሊቀውን ተጐንጀው አርላ እቆይ ይጨምራልማ

የፋሲል ሙሽራ ጎንደር እስኪያ ተግደርደሪ። አሁን ለጀግናው ገበሬ ቃለ ተጓሜ ያመርታልና ሁሌም ህገ ሲኖዶስን ስንዴ ተጓሜ ያመርታልና ሁሌም ህገ ሲኖዶስን ስንዴ ከግሜ እያከበረ ሁሌም ጉባኤ ቃናን እሁድ ወመወድስን ቅዳሜ የበለው አጨብጭቡ አባቶች የተነሳ ነው።

ወርሃ መስከረም ብልህ ገበሬ ሸበላ በሬን ሸበላ ወይ ፈንን ማርቆስ ለመግዛት ቢፈልግ ዛሬ አይሁን ውሰደው ማማብላክ አመደው ከብር ማማብላክ ቆማ ወርሃ መስከረም ብልህ ነጋዴ ሸበላ ወይ ፈንን ማርቆስ ለመግዛት ቢፈልግ ዛሬ ለወጠው በዘመን ጭማሪ ማቲዎስን በሬ ነው አይሁን። አዎ ጀግኖ ወይፈን ድብዳብ ጭማሪ የሚባለ ስላለ ነው። እርጀት ሲልበት ወይፈኑን ይቀይረዋል ማለት ነው። ወረሃ መስከረም ብልህ ገበሬ፣ ወረሃ መስከረም ብልህ ነጋዴ ሸበላ ወይፈንን ማርቆስ ለመግዛት ቢፈልግ ዛሬ ለወጠው በዘመን ጭማሪ ማቲዮስ በሬ ገስቶት የሚኖር ይዞት የሚኖር ሁሌም ወረሃ መስከረም ገበሬ ልጭ ነው ጀመረ ደግሞም ቅየን በርበሬ በፈጣኑ መወደስ ጋር በለው ይሰጣል እያፈለቀ የቅኔን ዘረፋ ውሃን ትንሽ ትልቁን ሳይለይ በዓለም ምስጢረ ስላሴ የድዩን አበይ ይሰጣል እያፈለቀ የቅኔን ዘረፋ ውሃን ትንሽ ትልቁን ሳይለይ በዓለም ምስጢረ ስላሴ የድዮን አበይ መርቆት ከጥንት ጊዜ እግዚአብሔር ከላይ በሎማ በንጹሕ ካሜራን ቢዝ በአንድነት ስናይ ወርቅናት ሃይማኖት ዱበይ በላት አዲያ

በፍቅር የቅኔ ዘረፋ አው ቅኔ መጠጥን እየጠጣችሁ ያለ ጥርጥር ያለ ጽሞና ከሰፊ ሆት የልግዝ ንጹህ በሆነ ልቡና በፍቅር የቅኔ የዘረፋ በሉልኝ ዘና ነው እንጂ ወይ እየሰማችሁ ደግሞ ጉባኤ ቃናን ዜና እየሰማችሁ ደግሞ ቃለ መወድስን ዜና በኤፌማችን ጉባኤ ቃና አዎ በኤፌማችን ጉባኤ ቃና ካላችሁ ደግሞ ፍቅር ውቅና መጠጥ ቅኔን ይጨምራል ገና አው ይጨምራል ይሉናል ዮሴፍ ወይ ቢሆን እንደፈቀደ ከላይ እግዚአብሔር ውቅና ስማችን ህገ ተዋሂዶ ይጨምራል ገና። ይሉናል ዮሴፍ ወይ ቢሆን እንደፈቀደ ከላይ እግዚአብሔር ውቅና ዝናችን ህገ ተዋሂዶ ይቀጥላል ገና እየረቀቀ በደን በቴክኖሎጂ ጉባኤ ቃና የምትኖርበት ሁሌም በእውቀት ስልጥና ቤተክርስቲያን እናት ያለጥርጥር ጽሞና የምትኖርበት ሁሌም በእውቀት

በጥሩ ድግስሽ በአንቺ ልግበር በጥሩ ድግስሽ እምነት ሁሉን ያጠገበ ልትኮር ይገባል። ቀደም ቤተክርስቲያን አክስቴ እንደነገረኝ አሁን እግዚአብሔር አባቴ ሁሉንም አጥግቧለኝና እንጀራሽ ኮሚቴ እንጀራሽ ኮሚቴ ጥሩ ነው። ከሰፊ ቤተሽ ተዋሂዶ የምትኖርበት ሁሌም ድንግል ማርያም ውዲቱ እናቴ ለዓለም ይሄ ወለዓለም ዓለም ግቡሄ ተራ በተራ ከነቃ ጥበባት ቤቴ ታናሽ ወንድሜ ጉባኤ ቃና ወቃለ መወድስ ታላቅ እህቴ ተረግሷላ በደ ሚስጢረ ስላሴ ሰንመቴ ከሰፊ ቤቴ ቅኔ ዘረፋ የማይገባበት ጠፋጠላት ብሎ እንደፈበደ ክርስቶስ ቃለ መወድስ ድንቁረናውን ዓለም የናቀ በሙሉ ድንቁርናውን ዓለም የናቀ በምሩ ሲጎበኝ ኖረ። ደግሞም ሚስጥራ ተቅኔ ገዳማት ሳይወረወረ ፍጹም ከእየምሮ እሳት ተስፋውናት እስከዘላለሙ ኦርቶዶክስ ገነት በላት የሚገቡበት ተራ በተራ አባቶቻችን ጻድቃን በዕውቀት ጊዜ ምጻት ለዓለም ይህ ወለዓለም ዓለም አንጠፋም ይህ ብንም ይመጣ በድንቁርና ቅስፈት ካከበርናት የጧት እና ማታ ምራ ጐንደርን ዕለተሰንበት አንጠፋም ይሄ ምንም ቢመጣ በድንቁርና ቅስፈት ካከበርናት ይሄ ነጋ በነጋ ምረ ጎንደር ዕለታ ሰንበት እግዚአብሔር ግዝ የመሰረታት ከጥንት ከዓለም ምስጢር የቅኔ በቃል ኪዳኑ ቤተ ክለት በሎ ከሀገራችን እምነት የአባቶች መኖሪያ ከሀገራችን እምነት ያባቶች መኖሪያ ይላሉ አበ ቅኔ ጎንጅ ወቅኔ ይዋላ በብረት ብረት እምነት ስለተሰራ በተርላ ህንፃችን ሰበካ ጉባኤ አይችልም ሊላላ። አጨብጭም ይምና ሰነፋች ከምረ ጎንደር ሰፊ ከተማ አዎ ማይበልቅ ዘረፋ ምንም ቢበዛበት እጅግ ከፊት ሆነ ከኋላ ለዓለም ይሄ ወላ ዓለም ዓለም ተደስ ትላለ። ይሄ ጧትና ማታ ቤተክርስቲያናት ታላ ብሎማ ከግሸን ማርያም ከግሸን ማርያም ጉባኤ ቃና እስከ መወድ ስላል ይበላ አይጠገመም ፍጹም ምንም ቢጠጣ ቢበላ ከሰፊ ቤት የቃለ ትርጓሜ ሰበካ ጉባኤ ማርወለላ ሰበካ ጉባኤ ማርወለላ ከሰፊ ቤታችን ይዝ ሁሉን ያስደሰተ እንደ ፈቀደ ክርስቶስ ለምድር ግምብል አንድ ጊዜ በርቶ ሕገ ሲኖዶስ መብራት ሙሉ ለሙሉ አካቶ ማሽን የቅኔ ዘረፋ ወጣው አጉልቶ በለማ ከምረ ጎንደር ሰፊ ከተማ የሚኖርባት ሁሉም ሃይማኖት ቤት መስርቶ ለዓለም ይሄ ወላ ዓለም ዓለም ከጎል ይሄ ጉባኤ የቃናስ ከመወድስ መርካቶ ሰበካቦ የፈጣን መኪናሽ ከረከራ ማልዳ ተነስቶ በእግዚአብሔር ሹፌር ነዳጅ ሚስጥርን ተሞልቶ ከሰፊ ከተማ ቃለ ትርጎ የሚመረት በቅኔ ስሚንት የማማከራቸው ሁሌም ሰለመወድስ ነፍሴ ይፍቱ በሰራው ኃጢአት የቅኔ ጎንጅን ቀስ ያባባቸው የማማከራቸው ሁሌም ሰለመወድስ ነፍሴ ይፍቱ በሰራው ኃጢአት የቅኔ ጎንጅ ቀስ ያ አጉረ መረበ ጌዲዮን ቀስ ተደማ እንደ ፈቀዱ ስላሴ በሐምሌ ጊዜው በትርጓሜና ሀሴ ባለውማ የንታ መምረ ለይ አጉረመረመ ግዕዝ አጉረመረመ የዲሆን ቀስተ ደመና እንደፈቀዱ ሥላሴ በሐምሊየ ግዕዝ ወበትርጓሜ ነሐሴ ለብሔረ ጎንደር ድንግል እየቀረባ ጻረልበይ ሄርወርስ ሀጉል ዮሴፍ ስሜ የተለዋለ ጎንደር ድንግል በላትማ ለብሔረ ጎንደር ድንግል እይቀርባ ቀርብ አጻል ጻራ ልበ ሔር ወርስ ሐውል ዮሴፍ ስሜይ ተለዋለ ጎንደር ድንግል አረ አጨብጭቡ! ወንድ የምወዳችሁ አሃው እስኪ ሁሉልን ዝግጁ ለሁሉም ይታደላልና መወድ ስጠጁ። በለው ማ ኧረ ለሁሉም ይታደላልና መወድ ስጠጁ

የጎንደር ሙሽራ የፋሲል ሙሽራ ጎንደር እስካ ትግደርደሪ ፍጹም ሳትግደረደሪ ትግደረደሪ እስካ ትግደርደሪ ፍጹም መለጀገ ነው። ገበሬ ቃለ ተርጓሜ ያመርታልና ሁሌም ህገ ሲኖዶስን ስንዴ ተርጓሜ ህገ ሲኖዶስን ስንዴ ከከሜ እያከበረ ሁሌም ጉባኤ ቃና ነው። ሁልወድ ወመወድ ቅዳሜ እግዚአብሔር ነግሰ ስብሐተ ለብሰ ለብሰ እግዚአብሔር ኃይለ ወቀነተ ወሬሃሞስ ከረንብል ህገበር የበሎማ ወርሃ መስከረም ብልህ ገበሬ ሸበላ በሬን ሸበላ ወይ ፈንን ማርቆስ ለመግዛት ቢፈልግ ዛሬ አይኸው ውሰዴው ማማምላክ አመደው ከለዝ ገበሬ ወርሃ መስከረም ብልህ ነጋዴ ሸበላ ወይ ፈንን ማርቆስ ለመግዛት ቢፈልግ ዛሬ ለወጠው በዘመን ጭማሪ ማቴዎስ እንበሬ ነው አይኸው ው ጀግነሞ ወይፈን ድብዳብ ጭማሪ የሚባለ ስላለ ነው። እርጀት ሲልበት ወይፈኑን ይቀይረዋል ማለት ነው። ወረሃ መስከረም ብልህ ገበሬ ወረሃ መስከረም ብልህ ነጋዴ ሸበላ ወይፈንን ማርቆስ ለመግዛት ቢፈልግ ዛሬ ለወጠው በዘመን ጭማሪ ማትወስ በሬ ገዝቶት የሚኖር ይዞት የሚኖር ሁሌም ወረሃ መስከረም ገበሬ ልጭ ነው ጀምሮ ደግሞም ቅየን በርበሬ በፈጣኑ መወድስ ጋሬ በለው ይሰጣል እያፈለቀ የቅኔ ዘረፋ ውሃን ትንሽ ትልቁን ሳይለይ በዓለም ምስጢረ ስላሴ የድውን አበይ በለውማ ይሰጣል እያፈለቀ የቅኔ ዘረፋ ውሃን ትንሽ ትልቁን ሳይለይ በዓለም ምስጢረ ስላሴ የድውን አበይ መርቆት ከጥንት ጊዜ ሀብየር ከላይ በለውማ በንጹህ ካሜራ ቢዝ ባንድነት ስናይ ወርቅናት ሃይማኖት ዱበይ በላት አዲያ በንጹ ካሜራም ግዝ በአንድነት ስናይ ወርቀናት ሃይማኖት ዱባይ በግዝ ብልህ ገበሬ እየተመረተ ሙሉ ለሙሉ ከሶፊ ባድማ እምነት የተሰራችሁ በክብር ጥሩጤፍ ሰበካ ጉባኤ ውድ ነው ጎንደር በለቆ ይመጣ እንደ ሽልማት ይመጣ፣ ጨብጭቡ እንጂ። በግዝ ብልህ ገበሬ እየተመረተ ሙሉ ለሙሉ ከሶፊ ባድማ

በፍቅር የቅኔ ዘረፋ አዎ፣ ቅኔ መጠጥን እየጠጣችሁ ያለ ጥርጥር፣ ያለ ጽመና ከሰፊ ሆቴል ግዕዝ ንጹህ በሆነ ልቡና በፍቅር የቅኔ ዘረፋ በሉልኝ። ዘና ነው እንጂ ቆይ ቆይ ቆይ እየሰማችሁ ደግሞ ጉባኤ ቃናን ዜና እየሰማችሁ ደግሞ ቃለ መወድስን ዜና በኤፌማችን ጉባኤ ቃና፣ አዎ ጉባኤ ቃና ካላችሁ ደግሞ ፍቅሩና መጠጥ መጠጥ ቅኔን ይጨምራል ገና አዎ፣ ይጨምራል ይሉናል ዮሴፍ ወይ ቢሆን እንደፈቀደ ከላይ እግዚአብሔር ውቅና ስማችን ህገ ተዋሂዶ ይጨምራል ገና። ይሉናል ዮሴፍ ወይ ቢሆን እንደፈቀደ ከላይ እግዚአብሔር ውቅና ዝናችን ህገ ተዋሂዶ ይቀጥላል ገና። እየረቀቀ በደን በቴክኖሎጂ ጉባኤ ቃና የምትኖርበት ሁሌም በእውቀት ስልጥና ቤተክርስቲያን እናት ያለጥርጥር ጽሞና የምትኖርበት ሁሌም በእውቀት

የባለ ሀፍት ትሪ ሳይንስ እስኪ አትግደርደሪ። ሳይንስ አሁን በእኛ በቆሎ ተማሪ ሳይንስ ብዙ ምን ስለማትል ነው? የባለ ሀፍት ትሪ ሳይንስ እስኪ አትግደርደሪ። ለቆሎ ተማሪ ግይዝ ሁሌ የሚባል ባላገሩ ከኢትዮጵያ ሀገር የሚኖርባት ሲጠሩ አባቶቻችን ሊቃውንት ልብን ማርካለኝና ቅኔ ያሬድ ፍቅሩ የግይዝ ቆሎ ተማሪ አራራራ ብር የመጣራው

ታፊቲ ጉባኤ ቀና ወቃለ መወድስ ሹፌሩ ሲሚሽከረከሩ ጧትና ማታ በግ ሰፊ መስመሩ የሚያገሳበት ሁሌም ቃለ ትርጓሚ ባቡሩ ስለ ሀገራቸው ቃለ ትርጓሚ የሉ ጀመር ሲከራከሩ አለቋ በንጹ ድግስሽ ጊዝ ሁሉን ያጠገበ ልትኮር ይገባል እጅግ ቤተ ክርስቲያን አክስቴ እንደነገረ ከለይ ጊዜ እግዚአብሔር አባቴ ሁሉንም አጥቅቧለኝና እንጀራሽ እንጀራ ኮሚቴ ይቅርታ እንዲ በጥሩ ልግስሽ በአንቺ ልግ በጥሩ ድግስሽ እምነት ሁሉን ያጠገበ ልትኮር ይገባል። ቀደም ቤተ ክርስቲያን አክስቴ እንደነገረኝ አሁን እግዚአብሔር አባቴ ሁሉንም አጥግቧለኝና እንጀራሽ ኮሚቴ እንጀራሽ ኮሚቴ ጥሩ ነው። ከሰፊ ቤተሽ ተዋሂዶ የምትኖርበት ሁሌም ንግል ማርያም ውዲት እናቴ ለዓለም ይሄ ወለዓለም ዓለም ግቡ ይሄ ተራ በተራ ከነቃ ጥበባት ቤቴ ታናሽ ወንድሜ ጉባኤ ቃና ወቃለመወድስ ታላቅ እህቴ ተረግሱላ በደም ምስጢረ ስላሴ ሳንመቴ ከሰፊ ቤቴ ቅኔ ዘረፋ የመገባበት ጥፋ ጠላቴ፣ ብለው እንደፈበደ ክርስቶስ ቃለመወድስ ድንቁርናውን አለም የናቀ በሙሉ ድንቁርናውን ዓለም የናቀ በምሩ ሲጎበኘ ኖረ ደግሞም ሚስጢራ ተቅኔ ገዳማት ሳይወረወረ ፍጹም ከእየምሮ እሳት ተስፋ እናት እስከዘላለሙ ኦርቶዶክስ ገነት በላት የሚገቡበት ተራ በተራ አባቶቻችን ጻድቃን በዕውቀት ጊዜ ምጻት ለዓለም ይህ ወለዓለም ዓለም አንጠፋም ይህ ብንም ይመጣ በድንቁርና ቅስፈት ካከበርናት የጧት እና ማታ ምረ ጐንደርን እለተ ሰንበት አንጠፋም ይሄ ምንም ቢመጣ በድንቁርና ቅስፈት፣ ካከበርናት ነጋ በነጋ ምረ ጎንደርን ዕለታት ሰንበት እግዚአብሔር ግዝ የመሰረታት ከጥንት ካለም ምስጢር ያቀኝ በቃል ኪዳኑ በየተከለት በሎባ ካገራችን እምነት ያባቶች መኖሪያ ካገራችን እምነት ያባቶች መኖሪያ ይላሉ አበውቅኔ ጎንጅ ወቅኔ ዋርላ በብረታብረት እምነት ስለተሰራ በተርላ ህንፃችን ሰበካ ጉባኤ አይችልም ሊላ አላ አጨብጨብ ከምረ ጎንደር ሰፊ ከተማ አዎ ማይበልቅን የዘረፋ ምንም ቢበዛበት እጅግ ከፊት ሆነ ከኋላ ለዓለም ይሄ ወለዓለም ዓለም ይሄ ጧትና ማታ ቤተክርስቲያናት ታላ ብሎማ ከግሸን ማርያም ከግሸን ማርያም ጉባኤ ቃና እስከ መወድ ስላሊ በላ አይጠገበም ፍጹም ምንም ቢጠጣ ቢበላ ከሰፊ ቤት የቃለ ትርጓሜ ሰበካ ጉባኤ ማርወለላ ሰበካ ጉባኤ ማርወለላ ከሰፊ ቤታችን ጊዝ ሁሉን ያስደሰተ እንደፈቀደ ክርስቶስ አንድ ጊዜ በርቶ ሕገ ሲኖዶስ መብራት ሞሎ ሞሎ አካቶ ማሽን የቅኔ ዘረፋ ወጣው አጉልቶ በሎማ ከምረ ጎንደር ሰፊ ከተማ ከምረ ጎንደር ሰፊ ከተማ የሚኖርባት ሁሉም ሃይማኖት ቤት መስርቶ ለዓለም ይሄ ወለ ዓለም ዓለም ከጎል ይሄ ጉባኤ ቃናስ ከመወድስ መርካቶ ሰበካቆ የፈጣን መኪኔሽ ከረከራ ማልዳ ተነስቶ በእግዚአብሔር ሹፌር ነዳጅ ሚስጢርን ተሞልቶ ከሰፊ ከተማ ቃለ ትርጎ የሚመረት በቅኔ ስሚንቶ